ሌላ የመጽሐፍ ጭውውት ሽሽት፣ ቶማስ አርጋው ጸሐፊው። ወደሚያፈቅሯት ዓለም ከመጡ መቶ ዓመት ሞላቸው። ዛሬም ሕይወትን ያፈቅራሉ። አፍላ ፍቅር ላይ ናቸው። ፀሐይ ስትወጣና ስትገባ ማየት ይፈልጋሉ። ከተፈጥሮ ጸጋ ምንም አይነት ኃይል እንዲለያቸው አይፈልጉም። ሞትም ቢሆን ለሞት እጃቸውን ለመስጠት ፈቃደኛ አይደሉም። ሞት በእግዚአብሔር እንደሚታዘዝ እርግጠኛ ቢሆኑም ከሞት መሸሽ መደበቅ ክፉ አይደለም ባይ ናቸው። አቶ ገብረየስ ሸዋን ግዛው ከተወለዱበት መንዝ ደንገዜ በልጅነታቸው ሲያርሱ፣ ሲጎለጉሉ፣ ሲኰተኩቱ፣ ሲዘሩ፣ ሲያጭዱ፣ ሲከምሩ፣ ሲወቁ ለወግ ማዕረግ በቁ። እናታቸው በልጅነታቸው ስለሞቱ በእንጀራ እናት እጅ ነው ያደጉት። የዓለምን ዳና ጥሪት የሰው ጎተራ ሲሞሉ እንደኖሩ ይናገራሉ። ለአቅመ አዳም ሲደርሱ ትዳር መሰረቱ። የመጀመሪያዋን ሴት ልጃቸውን እንደወለዱ መንዝን ለቀው ወደ አዲስ አበባ መጡ። አቶ ገብረየስ ማለቂያ የሌለውን የእግር ጉዞ ከተያያዙት 50 ዓመት ሊሆናቸው ነው። ይሄዳሉ ይሄዳሉ ይሄዳሉ። ጀምበር ወጥታ እስክትጠልቅ ያለ መታከት ይኳትናሉ። እንደ ምስማር በቀጠኑ ግን በጠነከሩ እግሮቻቸው ይሸመጥጣሉ። እየተገላመጡ ከአንዳች ነገር ይሸሻሉ። ተፈጥሮን ቢወዷትም እምነት የጣሉባት አይመስሉም፣ ይጠራጠራሉ። ያገኘኋቸው አመቺ ቦታ አልነበረም። የሚያውቋቸው የመንደር ልጆች ይበዛሉ። ተቀምጠን ስንጨዋወት ድንገት ይመጡና የሆነ ቃል ሲናገሯቸው ደንብረው ይነሳሉ፣ የሚወጣቸው ቀዳዳ ይፈልጋሉ። ቁመታቸው አጭር ነው። ከወገባቸው ጎበጥ ብለው በሚይዟት ምርኩዝ እየታገዙ ሲራመዱ ፍጥነታቸው ለጉድ ነው። አንገታቸው ጭንቅላታቸውን መሸከም ያቃተው ይመስል እጆቻቸውን ይንቀጠቀጣሉ። ህመም ይሰማዎታል አቶ ገብረየስ? አያመኝም ልጄ፣ አያመኝም። የሚያንቀጠቅጠኝም በሽታ የወረስኩት ከአባቴ ነው። ዲቃላ ነኝ። ሊቃላ ልጅ ደግሞ የአባቱ ባህሪ ወርሳል ይባላል። ከአባት የወረስኩት ነው። ጤነኛ ነኝ። እድሜው ስንት ነው? አራት መንግስት እኮ አሳልፍኩ። እንግዲህ መቶ ሁለት ብዙ ኖረዋላ። አላ ታውታውታውታው በእግዚአብሔር ስራ አትግባ። እቺ ምን አላት? እሺ ቅር፣ ለመሆኑ ቁርስ በልተዋል? ከቤት በስማ። እንግዲህ ቁርስ ይብሉ። የለም የለም፣ ትናንት አብልተህኝ የለም። ይሄማ ነውር ነው። ትናንት ከበሉ ዛሬ አይበሉም። አይጧት አንድ ቦታ ጥሩ ሽምብራ ሸጥ ሰጥተው ደህና አድርግ። የጠርጥር ያለው ለመሆኑ የሚነሱት ከየት ነው? ከዜሮ አምስት፣ ከጋራው መድሃኔ ያለም። ሰዎች ከአቃቂ የሚመጡት ብለው ነበር እኮ። ጋራው መድሃኔ ያለም ማለት አቃቂም አይደል? በስንት ሰዓት ተነስተው ጉዞ ይጀምራሉ? የመጀመሪያዋ ትልቅ አውቶቡስ ስትነሳ ዛሬም እኔ የምነሳለሁ። ከዱከም ነው የሚነሱት የሚባለውስ? አይ እሳቸው ሞተዋል ያውቋቸዋል ሌላ ነበሩ ማለት ነው። አውቃቸዋለሁ። ወራራራ እሳቸው እኮ በፊት ሀና ማርያም ነበሩ። ያየሁ እንደሆነ እንደ ጀት ነበር የሚበሩት። አይሲሄዱ አይሲሄዱ። ከዱከም ተነስተው በአንድ ቀን ነበር አዲስ አበባ የሚገቡ። አይሲሄዱ። እኔ እኮ ማይም ነኝ። እሳቸውን ያየህ እንደሆነ በርኖሳቸው ሳቸው ስር የሚሸጉጡትን ዳይት ያንበለብሉታል። የተማሩ ናቸዋ እኔ ኳሃ አሁን አላቅም። መድሃን ያለምን ልጆች ወልደዋል። አሬታ አባታቸው፣ ስለነሱ አታንሳብኝ። ለምን? የማይረቡ ናቸው። ስንት ወለዱ? አንዷን ሞት ነጠቀኝ እንጂ አምስት ወልጄ ነበር። አሁን የሚረዳውት ልጅ የለም፣ አንዷ ብቻ። የት ነው ያለችው? እዚህ ሆነ ዘንድ ነች። እናትየውም አለች፣ ባለቤቴ። እሷ ጋር ነው የምንኖር። ሁላችንንም የምትጦርሳው ነች ሌሎቹስ ልጆች እዲያ ያው ሰው ነች የምትረዳቸው። አንደኛው አስራ ሁለተኛ ሊጨርስ ሲል ዘንድ አልሆነለትም። ተናደድኩ። አንደኛው ደግሞ የሚውለው ከሀብታም ልጆች ጋር ነው። መጥፎ መጥፎ ነገር እያመጡ ይሄንን ሽጠልን ይሉታል። ታዲያ በጥቆማ ተያዘ። ወንጀሉን መፈጸሙን አመነ። ሌሎቹ ካዱ። ልጄ ልሙትልህ፣ ይሄው ያሲያስከኝ ጠበል ምስክሬ ነው እነሱ አንድ ቀን ሳይታሰሩ በዋስ በዋስ በዋስ በዋስ አድርገው በቀጠሮ በቀጠሮ በቀጠሮ ሽልክ ሽልክ ሽልክ ሲሉ አንድ ዓመት ሙሉ ታሰረ። ከመንዝ የወጡት በልጅነት ሆነው ገና በወጣትነቴ ይቺ ሽበት እንኳን አልነበረችኝም። ባርኔጣቸውን አንስተው አሳዩኝ። ለምን ወጡ ከመንዝ? ምቀኛ ምቀኛ ነው ያስወጣኝ። እንዴት ምቀኛ? ኧረ ኧረ ኧረ አገራችን ኧረ ኧረ ጥጋበኛ፣ አንደኛ ሀገር ጥጋበኛ አለበ ጥጋበኛ ጥጋበኛ አስወጣኝ። ሚስቴን አየህ ብሎ ተሳዳቢ ነው። ታዲያ ሚስቴን መንገድ ላይ አድፍጠው ደበደቡብኝ። ሰው አገሩ መቀመጥ ይከብደው ነው በቃ። ከዛ ወዲያ እልህ ያዘኝ፣ ከብቶቼን ሸጬ ወጣው። የዚያን ጊዜ ወልደው ነበር እቺ አሁን የምጦሬ ልጅ ያነዚ ታዝ ላይ የምትሄድ ነበረች። ወንድም እህትስ የለትም? አገር ቤት ሁለት ታላቅ ወንድሞች አሉ። እርሱ ታላቅ እንግዲያስ። ግን ለምንድን ነው ሁልጊዜ ጧት ተነስተ የሚመላለሱት? ለዚሁ ላልኩህ ለየት ከሞት ለመሸሽ እንደሱ አይባልም? ጊዜ ለማሳለፍ ነው የሚባል። ግን እውነት ሞትን ይሸሻሉ? ተው ተው ተው ልጅ፣ ስሙን አትጥራብኝ እሺ። ሲመላለሱ አይደክሞትም? አይ አሁን እስደክሞኛል። በዚህ በታች በኩል አድርግ ሄዳለሁ። ትላንትም በሳሪስ በኩል ነው እየተሽለኮለኩ የሄድኩት። ለምን መንገዱን ቀጥታ ይዘው አይሄዱም? እንዴ ለዛም አሁንም ስንት ካላባል መኪናው አለ እብዱ አለ። ቢተናኮለኝስ? ያው መሆኑ አደለ በሩቅ መሸሽንው ኔለች ለምን እዚህ አድረው አይሄዱም? አላድርም አድሬም አላቅ። ለታቦት ንግስ ብቻ አድር ለጥምቀት በቃ ከዚያ ወዲያ የትም አላድርም። አሁን እንደማውት ገና ጠንካራ ነው። ገና ብዙ አመት በቅቶኛል በቃ እንደ ጤነኛ ከሆኑ ምነው ሰው መቶ ሀያ መቶ ሰላሳ ይኖር የለ? አይደለም አንተ ትንሽ የማልደብቅህ ነገር ጨጓራ በሽታ አለብኝ። ሌላ ጤነኛ ነኝ። አይኔ በእርግጥቼ ግራዋ አታይም በቀኝ ነው የማይ። እውነቱን መናገር ጥሩ ነው። ከየት መጣ ሳልለው የሚያውቃቸው የሰፈር ልጅ አባ በሞት መጣ ብሎ አስደነገጣቸው። የያዙትን ዳቦ በቆማቸው ለቀቁት። አንገታቸው ላይ ባለች እራፊ ጨርቅ ፊታቸውን እየሸፈኑ አንድ ስርቻ ገብተው ለመደበቅ ተጣደፉ። ተወይ ተወይ ተወይ ልጄ፣ አፈር ልሁን እኔ ልጅ፣ ምሳዬን ልብላበት፣ ተወኝ። በአፍ ሌላ ነገር ተናገርበት ሲሉ ተማጸኑት። ይህን ያህል ከሞት ምን ያሸሽዎታል? እንዴት! ማን ወዶት የሚሮጣል? የኔ ልጅ አንተም አትጥራው፣ ደስ አይል። ሰው እኮ ያለቀኑ አይሞትም፣ ለምን ይፈራሉ? ቶይ ስለ ሲያነሱብኝም አልወድ። ማታ ይመጣል ጠዋት ይመጣ አይታወቅ። ተጠንቀቁን ያለው ጌታ። ሌላ ሌላ ጨዋታ ሲያነሱብኝ ነው ደስ የሚለኝ። ግን ሰው መቼም ኖሮ ኖሮ መሞቱ አይቀር። አያያ ተውቶቶ፣ አታንሳው ስለማንሳት አይገባም። የአምቡላንስ ጧት ተሰማ። ምንድነው ይሄ የሚለው ምን መስልዎት ነው ይታወቃል ስንት ማጣሪ አለ። እሱ እኮ መምጫው አይታወቅም። ጌታም መምጫው አይታወቅም ያለው ለዚህ ነው። የማን መምጫ ነው የማይታወቅ? አይ ስሙን ምን አስጠራህ። ከንግዲህ አስር አስራ አምስት አመት የሚኖሩ ደስ አይልዎትም? እሱማ ጌታ ከፈቀደ መኖር ደስ ይለኛል። እና ከዱከም የሚመጡ ሰውዬ ከሞቱ ቆዩ። አዎ እሳቸውም እንዲሁ አይወዱትም። እሳቸው በስማ አንድ ቀን አንድ ልጅ ሞት መጣ ቢላቸው አረ ወይዱ ልጆቼ፣ ሞት ለማን ይበጃል አሉና ለመበላው ሮጡ። ሞት ለማን ይበጃል ያሉ ሮጡ። ታዲያ ያው ሞት አይደል፣ ደከሟ። ባይደከሟ ይዛቸውም ነበር። አይ ፍጥነት እንደጀት እኮ ነበር የሚበሩት። በመሸሽ ግን ማምለጥ ይቻላል። አሃ ታዲያስ፣ እዝጋር ጥጋት ይሰጣሃል። አሁን ሮቢላ ሲመጣ ዋሻ ውስጥ ተገብቶ ይዳናል። የዚያ ቢጤ ነው። ሮቢላ ከሰማይ መጥቶ ሊመታ ሲል ዋሻ ውስጥ ይገባል። ሰው ሜዳ ላይ አይሞትም። ሄዶ እዚያ ውስጥ ነው የሚሸሸግ። ይሄ የሚታየው ሞት፣ የማይታየው ሞት ሲመጣስ ገብሬ ላይ አንጣው አይኔን ይጨፍናለሁ። አይ እንገት ሞት ሲመጣ በህልሜ ያሳየኝ ይሆናል። ማን ያውቃል? ባይኔ እያየሁስ አልሞትም። በህልሜ ካሳይ ጭፍን ብዬ ነው የምጠብቀው በህልሜ ብዙ ነገር ያሳየኛል። ለመሄድ ተቆነጠነጡ። ዛሬ በመኪና ነው የሚሄዱት። እኔ አሳፍሮታለሁ።

ተነስተው ሲወጡ ህፃናት አባባ ሞት መጣ እያሉ ጩኸባቸው፣ ጆሮአቸውን እያራገፉና አንገታቸውን እያርገፈገፉ መሸሽ ጀመሩ። በአጭር ቁመታቸው ፍንጥር ፍንጥር እያሉ በሚያስገርም ፍጥነት ሮጡ። በቃ አቶ ገብረየስ ሞትን አመለጡ። ትኩር ብዬ ሳያቸው አሳዘኑ። በአይኔ እየሸኘው በልቤ መረኳቸው። እድሜ ይስጣቸው አቶ ገብረየስ። ከዚህ ዓለም ሀብት ንብረት ነዋይ አልጠበቁም። ዕድሜ እድሜ ብቻ ነው የጠበቁት። አንድዬ እባክህ እድሜ ስጣቸው።